ያመጣችው ዛሬ ደግሞ የምንማረው ስለ ኮምፒውተር ኢንትሮዳክሽን ፓርቱን ነው የምናየው። ባለፈው ሀርድዌሩ አይተም መግቢያ። በአሁኑ ጊዜ በሀገራችን እንዲሁም በዓለም አቀፍ ደረጃ ተመራጭ የሆኑ ሙያ ዘርፎች አንዱ የሆነው የኮምፒውተር ሙያ ነው ወይ በዚህ ጊዜ ላይ ባለምን፣ በሀገራችንም ደረጃ አሁን አሁን ካሉ ሙያ ዘርፎች አንዱ ኮምፒውተር ሙያ እጅግ በጣም ተመራጭ እየሆነ ስራዎችን በዛ ልክ ላይ እየሰፋ ነገሮችም እየጠበበ ወደዚህ ጠቅላላ ነገሮች ሁሉ ወደ ኮምፒውተር እየመጣበት ያለው ሁኔታ ነው ያለው። ስለዚህ ኦንላይን ላይ ለመስራት የሚፈልግ ሰው ብዙ ጊዜ ቢሮ ሳይሄድ ጉዳዩን ቤት ላይ ጨርሶ ለመሄድ የሚፈልግ ሰው፣ በጣም ስራ ቢዚ የሚያደርግ ሰው፣ ከዚህ ኢትዮጵያ ውስጥ ሆኖ ውጭ አገር ላይ ያለውን ስራ ለመስራት የሚፈልግ ሰው፣ ከዛ በተጨማሪ ደግሞ ዓለም የደረሰበትንም ለመድረስ የሚፈልግ ሰው መሰረታዊ የኮምፒውተር እውቀት ሊኖረው ይገባል። ማለት መሰረታዊ የኮምፒውተር እውቀት ሊኖረው ይገባል። አንድ ምሳሌ አነሳለሁ በዚህ አጋጣሚ በአገር አቀፍ ደረጃ ጠቅላይ ሚኒስትራችን አብይ አህመድ አንድ ያመጡት ኢኒሼቲቭ አለ። የኢቶ ኮደርስ የሚል አንድ ኢኒሼቲቭ አለ። ይህንን ኢኒሼቲቭ ኮደርስ የዕድሉ ተጠቃሚ ለመሆን የዕድሉ ተጠቃሚ ለመሆን መጀመሪያ መኖር ያለበት የቤዚክ ኦፍ ስኪል ኮምፒውተር ሊኖረን ይገባል ወይም መሰረታዊ የኮምፒውተር እውቀት ሊኖር ይገባል ማለት ነው። ይህንን የማያቅ ሰው የመሰረታዊ ኮምፒውተር እውቀት የሌላ ሰው ኢትዮ ኮደርስ ወይም የኮዲንግ ስልጠናውን ወስዶ ሰርቲፊኬት መቀበል አይችልም። መቀበል ቢችሉም ጋ በሰው ቢችሉም ጋ ቤዚክ ስኪሉ የለውም ማለት ነው። ስለዚህ መሰረታዊ ነገር የሚሆነው የመሰረታዊ ኮምፒውተር ስልጠናን መውሰድ መሰረታዊ ነገር ነው ብያምናለኝ። ስለዚህ በአሁኑ ጊዜ በሀገራችንም ባለም አቀፍ ደረጃም እጅግ እየተፈለገ ያለው ሙያ የኮምፒውተር ሙያ ነው። ስለዚህ ይህንን ስልጠና ደግሞ እኛም ከዚህ አንጻር ይሻላል። በነዚህ ስልጠና ዋና ዓላማ አንደኛው ተማሪዎች የኮምፒውተር አጠቃቀምን፣ የመረጃ አያያዝን እንዲያውቁና ተያያዥ ጉዳዮችን በነጻ በበይነ መረብ እንዲማር ነው። ዋና ዓላማ ተማሪዎች፣ መንግስት ሰራተኞች፣ ነጋዴዎች፣ ማንኛውም ሰው ይህንን ኮምፒውተር ይጠቀማሉ ብሎ አውቃሉ ብሎ የሚያስብ ማንኛውም ሰው በነጻ በኦንላይን በበየነ መረብ የኮምፒውተር አጠቃቀምን የመረጃ አያያዝን እና ተያያዥ ጉዳዮችንም በዚህ ስልጠና ላይ ይሰጣል ተብሎ ይታሰባል ማለት ነው። ከዚ በተጨማሪ ዋትስ ኮምፒውተር ወይም ኮምፒውተር መረጃን በፍጥነትና በትክክል በፍጥነትና በትክክል የሚያስተናግድና ውጤቱን የሚሰጥ ኤሌክትሮኒክስ ዲቫይስ ነው ወይም መሳሪያ ነው ይላል ኦኬ ኮምፒውተር በፍጥነት አንድን ነገር ሲያከናወን ሲሰራ በፍጥነት ይሰራል የምንጠይቀውን ነገር ደግሞ በትክክል ይሰጣል የማይሳሰት እኛ ካላሳሰተ ነው በስተቀር የማይሳሰት ነገሮችን ደግሞ በፍጥነት ማድረግ የሚችል ኤሌክትሮኒክስ ዲቫይስ ነው ተብሎ ዲፋይን ይደረጋል ማለት ነው ከዛ በተጨማሪ የኮምፒውተር ዋና ዋና ክፍሎች፣ የኮምፒውተር ዋና ዋና ክፍሎች፣ አንደኛ ሃርድዌር ነው። ሁለተኛ ሶፍትዌር ነው። ሶስተኛ ዳታ ነው። አራተኛ ዩዘር የሚባለው ነው ማለት ነው። ለምሳሌ ሞኒተር፣ ኪቦርድ፣ ሞኒተር፣ ኪቦርድ፣ ማውዝ፣ ሲፕ፣ ሌሎች ሌሎች ነገሮችም ሃርድዌር ነው ብለን መጥራት እንችላለን ማለት ነው። ከዛ በተጨማሪ ሶፍትዌር ነው ሶፍትዌር የምንለው ደግሞ ተጠቃሚዎችን ወይም ዩዘሮችንና የኮምፒውተር ሃርድዌርን የሚያገናኝልን አንዱ ሶፍትዌር ነው። ለምሳሌ ኦፕሬቲንግ ሲስተም ሶፍትዌር ወይም ዊንዶስ ሴቨን፣ ዊንዶስ ኤት፣ ዊንዶስ ትዌልፍ እያለ ይቀጥላል። ይሄ ዊንዶ የሚባል ነገር ኮምፒውተሩ ስራውን እንዲሰራ እንዲያሳልጥ የሚያደርግን ሶፍትዌር ነው። ሌላኛው ማይክሮሶፍት ወርድ ነው። ማይክሮሶፍት ወርድ ነው። ማይክሮሶፍት ወርድም ብዙ ነገሮችን ለመጻፍ የምንጠቀምበት አፕሊኬሽን ሶፍትዌር ነው። ክሮም ክሮም የሚባለው ኢንተርኔትን የምንጠቀምበት ኢንተርኔትን ከፍታ የምንጠቀምበት አፕ ብሮዘር ነው ማለት ነው። ስለዚህ ሶፍትዌር የሚባሉት እነሱ ናቸው። ሌላ አራት ሶስተኛ ዳታ ነው። ዳታ የሚባል ነገር እኛ የምናስገባው እኛ የምንሰጠው ለኮምፒውተር የምናስገባው ኢንፑት አድርገን የምንሰጠው ነገር ዳታ ይባላል። ዳታ ወደ ኮምፒውተራችን በምናስገብበት ጊዜ ኮምፒውተር ምን ያደርጋል? ይይዝልናል ማለት ነው፣ ያስቀምጥልናል። አራተኛ እና መጨረሻኛው ዩዘር ነው። ዩዘር የሚባለው ደግሞ ተጠቃሚ ወይም የሚጠቀም ሰው ነው ማለት ነው። ተጠቃሚውም የሚጠቀም ሰው ሌላው የኮምፒውተር አይነቶች የኮምፒውተር አይነቶች የኮምፒውተር አይነቶች ሰዎች፣ አንደኛ ደስክቶፕ ኮምፒውተር፣ ሁለተኛ ላፕቶፕ ኮምፒውተር፣ ሶስተኛ ሰርቨር ኮምፒውተር፣ አራተኛ ታብሌት ወይም ስማርትፎን ኮምፒውተር የሚባሉ ናቸው ማለት ነው። ደስክቶፕ ኮምፒውተር የሚባለው ይዘንን መንቀሳቀስ የማንችል በቢሮ ደረጃ ላይ የምንጠቀም ዴስክቶፕ ኮምፒውተር ተብሎ ሌላኛው ላፕቶፕ ኮምፒውተር ነው። ላፕቶፕ ኮምፒውተር ደግሞ ፐርሶናል ኮምፒውተር ወይም ፒሲ ተብሎ ይጠራል። ፐርሶናል ኮምፒውተር ለአያያዝም፣ የሚመች ይዘን መንቀሳቀስ የምንችል ነገር ነው። ስለዚህ በትንሹ በቦርሳሉ ይዘን መንቀሳቀስ የምንችል ዲቫይስ ከሆነ ላፕቶፕ ተብሎ ይጠራል። ሰርቨር ኮምፒውተር የሚባለው ላፕቶፕም ሊሆን ይችላል፣ ዴስክቶፕም ሊሆን ይችላል። ግን በጣም ፓወርፉል የሆነ በዋጋውም፣ በሳይዝም፣ በፐርፎርማንስም በጣም እጅግ የተወደደና እጅግ በጣም ፋንክሽናል ሊሰራ የሚችል ሰርቨር ኮምፒውተር የሚባለው ብዙ ፋይሎችን ብዙ ዳታን መያዝ የሚችል ማስቀመጥ የሚችል መነጅ ማድረግ የሚችል ኮምፒውተር ነው ማለት ነው። አራተኛና መጨረሻኛው ታብሌት ወይም ስማርትፎን የሚባለው ነው። ታብሌት ወይም ስማርት የሚባለው በእጃችን ላይ ያለው ሞባይሎች አሁን አሁን በጣም እጅግ ስማርት እየሆነ ሌትስት እየሆነ እየመጣ ያለው ስማርትፎኖች አሉ። እነዛም እንደ ኮምፒውተር ይቆጠራል ማለት ነው ከዛ በተጨማሪ የኮምፒውተር ተጠቃሚዎች እነማን ናቸው? ወይም ኮምፒውተርን የምንጠቀምበት ኤሪያ ቦታዎች የት የት ናቸው? ምል ጥያቄ ከተነሳ አንደኛ ኮምፒውተሩን በቢሮ ደረጃ መጠቀም ኮምፒውተሩን በቢሮ ደረጃ መጠቀም እንችላለን። ሌላኛው በትምህርት ቤቶች መጠቀም እንችላለን። ሌላው በባንክና በፋይናንስ ተቋማት መጠቀም እንችላለን። ይጠቀማል ሰው። ሌላኛው በንግድ ባንክ፣ በንግድ ቤቶች፣ በመዝናኛ ቤቶች፣ በመረብና መረጃ ፍላጋ አካባቢዎች ላይ ኮምፒውተሮችን መጠቀም እንችላለን ማለት ነው። ወይም ኮምፒውተሮችን በዛ ኤሪያ ላይ እንጠቀማለን። እነዚያን ኮምፒውተሮች የሚጠቀሙ ሰዎች እነዚህ አካባቢዎች ላይ የሚሰሩ ሰዎች የኮምፒውተር ኪሎት ከሌላቸው የኮምፒውተር ሙያ ከሌላቸው ስለዚህ እኛም ደግሞ ለነሱ ነው። ተጨማሪ የኮምፒውተር ጥቅሞች ኮምፒውተር ምን ጥቅም ይሰጣል? አንደኛ ፍጥነት፣ የኮምፒውተር የሚሰጣ ጥቅም አንደኛ ፍጥነት ነው። ሁለተኛ ትክክለኝነቱ ነው። ሶስተኛ ብዛት ማስተናገር ነው። አራተኛ ስራን ማቃለል ነው። አምስተኛ መረጃን ማጋራት ነው። እነዚህ ምን ማለት ነው? ፍጥነት ሲባል ፍጥነት ሲባል በጣም ፈጣኝ ነው። ለምሳሌ አንድን ካልኩሌሽን ለመስራት በምንፈልግበት ጊዜ በጣም ኮምፒውተር እኛ ከምንጠብቀ በላይ ፍጥነት በፍጥነት ነው ምላሽ የሚሰጠን። ሌላኛው ደግሞ ትክክለኝነቱ ነው። እዚህ ኮምፒውተር ውስጥ ያለውን ነገር እሱ ምንም የሚቀይር ነገር የለም። ኦሪጂናል የሆነ ትክክለኛ የሆነ ነገር ብቻ ነው መስጣት የሚችለው። ብዛትን ማስተናገድ ሲባል ምን ማለት ነው? ማልቲታስክ ሲስተም ነው። ኮምፒውተር በራሱ ጊዜ በዚህ ቪዲዮ ማየት ትችላለህ። በዚህ ድምፅ መስራት ትችላለህ። በዚህ ደግሞ ሌላ ስራ መስራት ትችላለህ። በአንድ ጊዜ ላይ ከሁለትና ከዛ በላይ የሆኑ ስራዎችን በአንድ ኮምፒውተር ላይ ማከናወን ይቻላል ማለት ነው። ስለዚህ ብዙ ነገሮችን ማስተናገድ፣ ስራን ማቃለል። ስራን ማቃለል ሲባል ድሮ ድሮ ከሰው ከቤት ወደ ቢሮ ይሄዳል፣ ቢሮ ላይ ስራን ሰርቶ ወደ ቤት ይመለሳል። ያ ብዙ ነገሮችን ቻሌንጅ ነበር። አሁን አሁን ግን ነገሮች ከቢሮ ደረጃ ወደ ቤት እየመጣ ነው። ቤት ላይ ሆነን በቢሮ ደረጃ ላይ የሚሰራ ስራዎችን ቤት ላይ ጨርሰ ነው መስራት እንችላለን ማለት ነው። ስለዚህ ስራን እያቃልልናል ማለት ነው። ከዛ በተጨማሪ መረጃን ማጋራት ነው። መረጃን ማጋራት ማለት መረጃን ማጋራት ማለት አሁን ለምሳሌ እዚህ ኢትዮጵያ ውስጥ ያለ ሰው እና አንድ ውጭ ሀገር ላይ የምኖር ሰው ሁለቶቹ መረጃን ሼር ለመደራደግ ወይም መረጃን ለማጋራት በሚፈልጉበት ጊዜ ያለምንም ገደብ ያለምንም ዲስታንስና ርቀት ሳይገድባቸው መረጃን መለዋወጥ ሼር መደራረግ ይቻላል ማለት ነው። ለምሳሌ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ ማንኛውም ፋይል ወይም በኢሜላችን ላይ ፋይል ሼር ስንደራረግ አንዱ ጋር አንዱ ስንይ በጣም በተሻለ ሁኔታ በተሻለ ፍጥነት መረጃን ማጋራት ማዳረስ ይቻላል ማለት ነው። ስለዚህ ኮምፒውተር ከሚሰጠው ጥቅም አንዱ መረጃን ማጋራት ነው ማለት ነው። መደምደሚያና መጨረሻ መደምደሚያና መጨረሻ በዘመናዊ ዓለም ተፈላጊ የሙያ ዘርፎች አንዱ ተፈላጊ የሙያ ዘርፎች አንዱ የሆነው የኮምፒውተር ሙያ ነው ብለናል። የዚህ ሙያ ባለቤት ለመሆን ደግሞ የዚህ ሙያ ባለቤት ለመሆን ደግሞ ሴልፍ ቴክኖ ዶት ኮም ዩቱብ ቻናልን ሁልጊዜ ገብተው ሎግን ብለው ቻናላችንን ማከታተል ነው፣ ሁልጊዜ ማያት ነው። እኛ ደግሞ በምንችለው ሁሉ የዚህ እውቀት ባለቤት ለማድረግ በምንችለው ሁሉ እናንተን ለማገዝ ለማስተማር ዝግጁ ነን። ስለዚህ ከእናንተ የሚጠበቀው ወደ እኛ ብቅ እያላችሁ ሙያውን እየቀሰማችሁ መመለስ ነው ማለት ነው። ከዛ በተጨማሪ በአጭር ጊዜ ውስጥ ስራ ፈጣሪና የተፈላጊው የኮምፒውተር ሙያ ባለቤት እናደርጎታል። አንድ ነገር አደራ ምላችሁ ሳብስክራብ እና ላይክ ወይም ለሌሎችን ትምህርቱ ከተመቻችሁ ሼር እንድታደርጉ አደራን ለማለት ይወዳለኝ። ስለሰማችሁ አመሰግናለሁ። ቀጣይ ክላስ ላይ እስከምንገናኝ ቻርስ አንብቶ ቻው።